በጣም አፍቃሪ በጣም አዛኝ የሆነችው ለምትወደው ለምታፈቅረው ለናታን ብላ ብዙ መስዋዕትነት እየከፈለች ዚጋ የደረሰችው ኢፍርታ ዛሬ ያፊት አንቆ ህይወቷን እስከምታጣ ድረስ አድርሷታል ማለት ነው። ይሄ ሊሆንበት የቻለው ደግሞ ያቺ የተረገመች ርግማናም ሉሊት ናት ማለት ነው። ኢፍርታ ያላደረገችውን ኢፍርታ አስባ ያልሄደችውን ሂዳ ለያፊት ተናግራ እንግዲህ በጣም በከባድ ሁኔታ ውስጥ እንዲታሳል ልፍ አድርጋታለች ራሷን ማለት ነው። ያች የተረገመች በጣም ነው የሚያሳዝነው። በጣም ነው የሚዘገንነው። ይሄ ያፊት የሚባል አውሬ ሉሊት የነገረችውን አምኖና ተቀብሎ ለምን እዛ ቤት ሄድሽ ብሎ እንግዲህ ራሷን እስከምታጣ ድረስ አድርሷታል ማለት ነው። አይወዳትም። ቢወዳት ኑሮ እንደዚህ ባላደረገ ኑሮ። አንድ ሴት አፈቅራታለሁ ካለ እንደዚህ ለምን ሆንሽ፣ እዛ ቤት ለምን ሄድሽ ብሎ የሄደችው ቤተሰቦቿ ቤት ቤቷ ሄዳ ቀዋን ለማምጣት የሄደችበት ለምን እዛ ሄድሽ ብሎ አንቆይም እንደዚህ በዚህ

ማሰቃየት የለበትም ነበር። ሶሱ የሚፈልገው ኢፍረታን ስለወደዳት ና ስላፈቀራት ሳይሆን ናታንን መበቀል ስለሚፈልግ ናታንን ማሳዘን ስለሚፈልግ ነው ማለት ነው። ኢፍረታን አጋብሮ የሆነው ቢወዳት ና ቢያፈቅራት ኖሮ እንደዛ ባላደረጋት ነበር ማለት ነው። አሁን እንደዚህ ሲያደረግ ኢፍረታን እንደዚህ አንቁ ያፊት ሲያሰቃያት ናታን ቢያይ የሚፈጠረው ነገር ወይኔ፣ ማሰብ ራሶ አያስችልም። ማለት ምን ሊደራረጉ ምን ፊትን እናቷ ምን ሊያደርገው እንደሚችል መገመት አይከብደንም ማለት ነው። አንድ ሰው የሚወዳችሁ ከሆነ ጥፋት እንኳ ብታጠፉ ይታገሳችኋል፣ እንዳላየ ያሳልፋል። አሁን ናታን ፍረታን ስለሚወዳት በምታደርገው ነገር ሁሉ ቢከፋውም ቢያዝንም እሷን ደስ ካላት እያለ እሱ እያዘነ በልቡ እያለቀሰ እሷን ግን አይቀወማትም ማለት ነው። እሷን ደስ ካላት እሷ ካለች ብሎ እንትን ይላል። እንኳ እንደዚህ ለምን ሄድሽ ለምን እዛ ቤት እንደዚያ አልሽ ብሎ የሉሊትን የዛችን የነገረኛና የውሸታ አማሬ ሰምቶ ቦታ እንደዚህ ማረግ የለበትም ነበር። በጣም ያሳዝናል ማለት ነው። ምን ያክል አውሬና ጭራቅ እንደሆነ። እንግዲህ በቀጣይ ክፍል ኤፍረታ እንዴት ነው፣ በህይወት ተርፋለች ወይስ ደግሞ እንደዚሁ እንዳነቃት ህይወቷ ያልፋል የሚለውን ይዤላችሁ እመጣለሁ። ውድ እና የተከበራችሁ የሀገረኛ የኢትዮጵያ ቻናል ተከታታይ ቤተሰቦቼ ደግ ናቸው። እንዴት አምሽታችኋል? እንዴት ውላችሁ ነበር? ውላችሁ ቀናችሁ፣ ምን ይመስል ነበረ? አሁን መሽቷል፣ ሰዓቱ ሄዷል። ግን ለቻናሉ አዲስ ሲሆናችሁ ሰብስክራይብ አድርጉ። እንዲሁ ነበር ቤተሰቦች ካላችሁ ሰብስክራይብ፣ በኮሜንት ያላችሁ ሀሳብና አስተያየት አድርሱ፣ ማለት ነው አበረታቱ። እንደምታዩት አዲስ ቻናል ነው። ላይክና ሰብስክራይብ ማድረጋችሁን አትርሱ። አብራችሁ ስለምትሆኑ በጣም በጣም ነው ማመሰግነው። ወዳችኋለሁ እና በጣም ተወዳጅ የሆነው ልብ አንጠልጣይ የሆነው በጉጉት የምንጠብቀው ሀረግ ድራማ እዚህ ላይ ደርሷ ማለት ነው። እኔ ያፊት በጣም ነው እያናደደኝ ቤት ሄድ ስ ቤተሰብ ቤት አይደል እንዴ? ለምን ሄድሽ ብሎ በዚህ ልክ ተናዶ ህይወቷን እስከ ማጥፋት ድረስ እንደዚህ ያንቃታል? እንዴ ምናይ ሰይጣን ነው በጣም የሚያስጠላው። እና ሉሊት ደግሞ የተረገመች ናት። ይሄ ነገሯ ራሷ አሁን ይሰማል ያፊት ማን እንደነገረው እዛ ቤት ሂዳ እንደነበረ አሁን ቀጥታ ነው የሚገባቸው ሁላቸው ማለት ነው። ምናልባትም ደግሞ ብሎ ኢፍርታ በሕይወት ከተረፈች ከሉሊት ውጭ ማንም ሊነግረው እንደማይችል ታውቃለች ማለት ነው። እንግዲህ ሉሊት ማለት በጣም የተረገመች የሆነ ሰውን ለመበደል ሰውን ለመጨቆን የሆነ አጋጣሚ ነው የምትፈልገው ሰውን ለመበቀል። እና እሷም ይሄንን አጋጣሚ ተጠቅማ ለያፌት ኢፍርታ ዛ ቤት እንደሄደች እና እናታን ጋ ያልሆነ ያልተገባ ባለ ትዳር ሴት የማያደርገውን ነገር አድርጋለች ብላ ከመሬት ተነስታ ነው እንግዲህ ምንም በሌለችበት የተናገረችው ማለት ነው። እና በጣም ከባድ ነው እንግዲህ ደግሞ የያፌት፣ ማለት የናታን እህት። ሰላም ሰላም፣ ውድሜ የተከበራችሁ የሀገረኛ የቴቻና ተከታታይ ቤተሰቦች፣ እንዴት ናችሁ? እንዴት አመሻችሁ? ከኒ ጋር ሁሉ ሰላም ሁሉ አማኝ አልሐምዱሊላህ። እንዴት ናችሁ? ሁሉ ምቦች ደህና ናቸው? የምሽት እንዴት ነው ቀናችሁ? ምን ይመስል ነበር? እንግዲህ ዛሬ ሀረግ ድራማ ክፍል ሰባ አራተኛው ይዤላችሁ መጥቻለኝ። መግቢያ ላይ እንዳያችሁት ማለት ነው ያፌት ኢፍረታን አንቆ ህይወቷን እስከምታጣ ድረስ ያሰቃያት ነበር። ይሄን ያደረገበት ምክንያት ደግሞ ወይዘሮ ሊሊት ኢፍረታ እቃዋ ልታመጣ የአፌት በር ሳይቆልፍባት ብሄደበት ቅጽበት ቤቷ ሂዳ ነበር ከዛ ሉሊት ምቀኝት ማለት ነው። ሉሊት አጋጣሚዎችን ተጠቅማ ሰውን መጣል፣ ሰውን መጉዳት የምትፈልገዋ ተንኮል እና በቀል የለት ተለት እቅዷ የሆነው ሉሊት ያፊት ጋር ደውላ ኢፍረታ ያረገችውን ባኬ በስክሳይሆን አግኝቼ ንገርህ ባለችው መሰረት ሂዳ መኪና ውስጥ ጋቤና ቁጭ ብላ ኢፍረታ ቤት ድረስ መታ ናታንጋ ስትሽኮረም ነበረ ብላ በመናገር እሱም ነገሩን ሳያስጨርሳ ከመኪና ውረጅልኝ በማለት በማስወረድ ወደ ቤት አቅንቶ ኤፍረታ እያለ ሲጮህ ኤፍረታም አቤት፣ ምን ተፈጠረ ብላ ከፎቅ ስትወርድ የት ነበርሽ የት ሄድሽ ነበር ብሎ ሲጠይቃት ቤት ሂጄ ነበር ቤት የሄድኩት ደግሞ ቀላ መጣ ነው ስትለው፣ እሱም በንዴት አንቆ ለምንድን ነው የሄድሽው? እኔ እኮ ናታን አይደለሁም፣ እኔ ያፊት ነኝ። እንዴ ናታን ለትጫዋችብኝና ለትሸውጂኝ አቺ ምገልሻለሁ። እውነቱን ንገሪኝ እያለ እንድትናገር ራሱ እድል ሳይሰጣት፣ እባክህ ልሞት ነው ተንፋሻ አጥሮኛል እያለች እየተማጸነችው፣ አልሰማሽም የሄድሽው ናታን ፈለጋ ነው በሰርጉ ዕለት ያልተሳካልሽን ቀለበት ልትቀበይ ቀለበት ልታደርጊ ነው የሄድሽው ቀለበቱ ልትቀበዩ ነው፣ እናታንጋ የሄድሽው ማን ውጪ አለሽ ከቤት ብሎ በጭካኔ አንቋታል ማለት ነው። እንግዲህ እሷም ትንፋሽ አጥሯት ሕይወቷ ያለፈ እስከሚመስል ድረስ በጣም በህይወት ያለች እስከማት መስል ድረስ በጣም ያነቃት፣ ያለ ኃይሉን ተጠቅሞ ነው አንቋት ያለው። ና በጣም የምታሳዝ ነው። ሉሊት ደግሞ ይህን ሁሉ እየሰራሽውን በኤፍረታ ላይ ያደረሽውን ግፍና መከራ አንድ ቀን ትከፍይዋለሽ ማለት ነው። ጽዮን ኤፍረታውኑ ያስከፍሉሻል። አንቺ ለማንም መልካም ነገር ሰርተሻ አታቂም፣ ሁልጊዜ ተንኮል ነው ማለት ነው። እኔ ትመቸኝ ያለሽ እወድሻለሁ ግን ዛሬ ያደረግሽው ነገር ትንሽ አበሳጫል። ማለት ነው ሰው ተናዶ ተጨናንቆ እንኳን ምንም አይመስልሽም። የራስሽ ገንዘብ ማገኛ ሰውን ማሰቃየ፣ ሰውን ባነው ደስታ የሚሰጥሽ እና ሉሊት ዛሬ አበሳጭተሽኛል። ማለት ነው ምክንያቱም ኤፍረት እንደዛ ስትሆን በጣም አሳዝናኛለች። ማለት ነው ሌላው ደግሞ የዳግም አጎት እና ፂወን ፂወን ስላስታወሰች የዳን አጎት ፍቅረኛዋ እንዳልሆነ ስላወቀች ማለቴ የዳግም አጎት ማለት ነው። ስላወቀች ሲደውላት አታነሳለትም። እሱም በጣም ተጨቅጦ ለገሚ ለምን ደግሞ አታነሳል? ምን አጣች? ምን አስቀይ ያት ነው ማታም ሲደውል አላነሳችውም። ቴክስትም ሲጽፍላት ኦንላይ ሆና ይታ ትወጣለች። አትመልስልኝ ምን አባቴ ለአድርግ መሆኗ ነው ሲላት፣ አንተ ለምን ይቅርታ ጠይቃት። የሚያደረግከው ነገር ካለ ይቅርታ ጠይቃት። ራስን ጠይቅ። ምን አጥፍታል ስትለው፣ ምንም አላጠፋውም ምንም ያልኳት ነገር የለም አላት ሂድና አግኛት ስትለው ብሄድ ይሻላል ብለው እሱም ከቤት ወጥቷል ግን ሲመስለኝ አሁን ላይ ዞር ልትቀበለው አትችልም እንዲሁም በጣም የምትናደድበት ነው የሚመስለው ምክንያቱም አንተም ደካማ ጎኔን ተጠቅመ ፍቅረኛሽ ነኝ በማለት አብረሃ ነበርክ አታለርከኝ ሸወርከኝ የምትለው ይመስለኛል ማለት ነው ናታን ደግሞ ቤዛ ባለችው ወንድ ሁን ከይፍረታ ጎን ቁምላት፣ አትሸሻት፣ አታስከፋት፣ ታገልላት ባለችው መሰረት እሱ ደግሞ በተቃራኒ ሆኖ ወንድ ሁን ስላለችው ብቻ እንግዲህ ምንም ያልመሰለው በማስመሰል የፍረታን የፈታ አስቀይሟታል። ህጅልን ከቤታችን ለምመጣሽ? አንቺ ከመምጣትሽ በፊት ቤታችን ሰላም ነበር አሁን ግን አስደበርሽን እና ወደ ባልሽ ቤት ሂጅ፣ ሲልም ተናግሯታል። እሷም እያለቀሰች በጣም ተከፍታ እውነት ናት ነው እንደዚህ ያለኝ፣ እውነቴን ይናታል ነው እንደዚህ ያለኝ በማለት ከቤት እያለቀሰች ወታለች። ቤት ከሄደች በኋላ የገጠማት በጣም የሚያሳዝን ነገር ነው። እና ውድ ስትያለው ነገር ይህን ይመስላል። በቀጣይ ክፍል ይዤላችሁ እመጣለሁ ማለት ነው። ፕሊስ አበረታቱ ቸናቸሁ፣ ሰብስክራይብ አድርጉ ማለት ነው፣ ምችሉ ላይክ እና ሸር አድርጉ። አብራችሁኝ ስለቆያችሁ ስለምታበረታቱኝ ከልባ አመሰግናለሁ። መልካም ምሽት ሚላችሁ፣ ወዳችኋለሁ። ሰላም አንድነት ለሀገራችን ኢትዮጵያ አለ፣ ሀገራችን ሰላም ያድልን። ወዳችኋለሁ። ሀረግዴራ አማክሩ ላይ ያላችሁ ሁላችሁ፣ በአጠቃላይ ሲመችን ያላችሁ ወዳችኋለሁ። ኤፍዬ ደግሞ እንግዳ አለ ያትርፍሽ ነው የምለው። በጣም የምታሳዝኝ እና በህይወት መኖርሽ ራሱ ያጠራጠረ። እንግዲህ ክፍል ሰባ አምስትን ቶሎ ለቀቁልን ማለት ነው እና ሰላም ደብረ